ይሄኛውም በጣም ጠንካራ የሆነ ስክሪን ነው የሚጠቀመው። ከሌላው በጣም የተሻለ ስክሪን ነው ያለው ምን ያህል ጊዜ ይቆያል ተብሎ ይታሰባል። አሁን ይሄ ሁለት አማራጭ አለው። እዚህኛው ቲቪ ላይ ምንም አይነት ባክላይት የለውም። በአንድ ፓናል ብቻ ነው ቲቪ የሚሰራው። ደንበኞች ቴሌቪዥን ሲገዙ ምን አይነት ጥንቃቄ ማድረግ አለባቸው ተብሎ ይታሰባል። ይሄኛው መቶ ኢንች ነው። እንደምታየው በጣም ትልቅ ነው። ሳይዙ አንድ ነጥብ አንድ ነው። ስንት አልክ? አንድ ነጥብ አንድ ሚሊየን ነው። በሶስት አማራጭ ኢንተርኔት ኮኔክትን ማድረግ እንችላለን ሪሞቱ ራሱ በኤአይ የሚሰራ ስለሆነ በቀላሉ ኢዚ አክሰስ ማድረግ የምንችልበት ቴክኖሎጂ ይዞልን የመጣው። ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን፣ በዛሬው በገበያ ሪቪው ፕሮግራማችን ኤልጂ ኤሌክትሮኒክስ ተገኝቼ ስማርት ቴሌቪዥን ዋጋቸው፣ ጥራታቸው፣ እንዲሁም ደግሞ አይነታቸውን ወደ እናንተ ወደ ውድ ተመልካቾቻችን እያስቃኛችሁ አብራችሁ ቆይታ የማድረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። አብራችሁ ቆዩ። እንኳን ወደ ኤልጂ ብራንድ ሾፕ ወደ ኤድናሙል ብራንዳችን ሰላም መጣሽ፣ እንኳን ደህና ቆያችሁ። ዛሬ በዋናነት የስማርት ቴሌቪዥን ዋጋ ጥራትም ደግሞ አይነታቸው ምን እንደሚመስል ለመቆየት እናንተ ጋር ተገኝተናል እና በመጀመሪያ ራስህን እና የስራ ድርሻን አስታውቅ። ልዑል ሰገድ ሀይሉ እባላለሁ የኤድናሙል ብራንድ ሾፕ የሱቅ ኃላፊ ነኝ፣ እንዲሁም ደግሞ በሜትሮፖሊስ ውስጥ ያሉትን እቃዎች ዛሬ እናንተ ለመሄድ ስለመጣችሁ በጣም ደስተኞች ነን እና የዞርን ደግሞ አሳይሻለሁ። መልካም ከየትኛውን ጀምር እዚህ ጋር እንግዲህ የኤልጂ ፕሪሚየም የሆነ ቲቪያችን ኦኤልኢዲ 65 ኢንች ነው። እንደምታዩ ፒክቸር ኳሊቲውም ቴክነሱ በጣም እንደዚህ ሲንኪውና በጣም ቀጭን ቲቪ ነው። የምስል ጥራቱም እንደዛው ቀጭን ናቸው። በጣም እንደሌሎቹ ብዙ ከቨር የላቸው። ምንም በቃ እንደምታዩ የምስል ጥራቱም በጣም ነው የሚያምረው። እዚህኛው ቲቪ ላይ ምንም አይነት ባክላይት የለውም። አሁን በፊት ቲቪዎች ላይ ባክላይት ነበረው። እዚህኛው ላይ ምንም አይነት ባክላይት አይጠቀምም። ሰልፍ ፒክስል ነው ይሄኛው እና ይሄ እንደምታዩ በአንድ ፓናል ብቻ ነው ቲቪ የሚሰራው እና ሌላ ቲቪ አሁን ሰባት ስምንት ሌር አለው ውስጡ ሲደረደር፣ ይሄ አንድ ፓናል ብቻ ነው ቲቪ አለው። ስለዚህ ይበላሻል ብለን የምንሰጋው ነገር እራሱ እንደሌሎቹ አይኖረውም ማለት ነው። ይሄ የኤልጂ ኦሊድ ቲቪያችን ነው። ከምን ከምን ጋር ኮኔክት ማድረግ ይችላል? አሁን እንደምንመለከተው ከሆነ በጣም ዘመናዊ ናቸው። ይሄ ስማርት ቲቪ ነው። ተጨማሪ ደግሞ በዋይፋይ ሆትስፖት፣ እንዲሁም ደግሞ ላኑን ሰክተን መጠቀም እንችላለን። ተጨማሪ ደግሞ በስልካችን ላይ በስክሪን ሼር የሚሆን በሌላ መጠቀም እንችላለን ማለት ነው። ዋይፋይ ኮኔክት አድርገን እዛው ላይ ዩቲዩብ፣ ኔትፍሊክስ፣ ሌላውንም ነገር መጠቀም የምንችልበት ቲቪ ነው ዋራንቲ ዋራንቲ ሁለት ዓመት ዋራንቲ አለው። ከዛ ውጭ ደግሞ ቢበላሽ ሰርቪስ ቢያስፈልገው እኛ በሶስት ብራንቻችን ላይ የጥገና ማዕከሎች አሉ። እዛ መገልገል ይችላሉ። በቂ የሆኑ ቴክኒሻኖች ስላሉ ያንን አገልግሎት ማግኘት ይችላሉ ማለት ነው። ከሌሎቹ ቲቪዎች ዩኒክ የሚያደርገው ነገር ምንድነው? አንደኛ ነገር እንደነገርኩሽ፣ ምንም አይነት ባክላይት የለው። ተጨማሪ ደግሞ እነዚህ ላይ ጌሚንግ፣ አሁን ለምሳሌ በጣም ዩኒክ የሚያደርገው ነገር ለጌም ተመራጭ የሚባሉ ቲቪዎች ላይ ነው ቲቪዎች ናቸው እነዚህ ተጨማሪ ደግሞ ሪሞታቸው ማጂክ ሞሽን ሪሞት ነው የሚጠቀሙት። ይሄንን በቮይስ መጠቀም እንችላለን። በሌላም ነገር በቀላሉ አክሰስ እንድናረግ የሚረዳን ሪሞት ያለው ስለሆነ በቀላሉ ቲቪውን መጠቀም የምንችልበት ነገር ነው። ዋጋ ስንት ነው? ዋጋው 631 ሺህ ብር ነው። ውስጡ ምን አለ ነው እንደምታይው፣ በኳሊቲ ራሱ 631 ሺህ ብር ይገባዋል ብለሽ የምታምኝበት ቲቪ ነው ይሄ ቲቪ ሌላው ስድስት መቶ ሰላሳ አንድ ሺህ ብቻ መሆኑ ሳይሆን እኛ በተለያየ አማራጭ ስላለን በዌብሳይታችን ሜትሮፖሊስ ዶት ኮም ላይ ገብተው በሚያዙበት ሰዓት ላይ ደግሞ የተለየ ቅናሽ ስላለው ደግሞ ያንንም አማራጭ መጠቀም ይችላሉ ማለት ነው። ቀጥሎ ከዚህ ከኦኤልዲ ቀጥሎ ደግሞ ወደዚህኛው እንሂድና ይሄ ናኖሴል የሚባል ቴክኖሎጂ ነው። ሰባ አምስት ኢንች ነው። ኤልጂ ሰባ አምስት ኢንች ናኖ ሴል ቲቪያችን ነው። ይሄኛው ሰባ አምስት ኢንች ደግሞ ምንድን ነው ናኖ ሲሆን ከዛኛው ፒክቸር ኳሊቲውን በጣም አሪፍ ነው። በፎር ኬ ሪዞሉሽን ናኖ ሴል ነው ይሄኛው። ስክሪናቸው አይፔስ ፓናል ስክሪን ነው የሚጠቀመው ምንም አይነት ይሄኛው ከሌሎቹ በጣም የተሻለ እና ጠንካራ ስክሪን የሚባል ነው ስክሪኑ ላይ ይሄኛው እንደዛ ነው። ተጨማሪ ደግሞ አልፋ ፋይቭ ፕሮሰሰር ነው የሚጠቀመው። ይሄኛው የ2025 ነው አሁን ያለን የ25 የመጨረሻው ነው ዋጋው 460 ሺ ብር ነው የእኛው ቲቪ ብዙ ጊዜ ኤልጂዎች ብራንዳቸውም እንዲሁም ደግሞ የአገልግሎት ቆይታቸውም ረዘም ስለሚል ዋጋቸውን በዛ ትንሽ ይወደዳል ግን ቢሆንም በኳሊቲ ደግሞ የተሻለ ስለሆነ ማያዳግም ነገር ውድም ነገር ገዝተን መጠቀሙ የተሻለ ነው ብዬ አምናለሁ እንዲሁም ደግሞ ማስቀመጫውም ያለ የራሱ ሁለት አማራጭ አለው የትኛውም ቲቪዎቻችን ኛ ከትንሽ እስከ ትልቅ አንድ መቀመጥ ይችላሉ ሁለት ደግሞ እንደ አማራጭ ግድግዳ ላይ ሰቅለን መጠቀም እንችላለን ማለት ነው። ያው አብሮ የሚመጣው እግሩ ነው። ይሄ መስቀል ለሚፈልግ ከስተመር ግን መሰቀልም የሚችልበት አማራጭ ስላለው አሪፍ ናቸው እነዚህ። እንደምታየው አሁን ጋለሪን ያደረገው እራሱ ቲቪ ጋለሪ ነው። ስለዚህ ፕሮግራም በማይኖርበት ሰዓት ላይ ጋለሪውን እየቀያየርን መጠቀም የምንችልበትም ነገር ስላለው በጣም አሪፍ ቲቪ ነው። ከዛኛው ለየት ያደረገው ነገር ምንድነው? ከዛኛው ይሄኛው ምንድነው? ይሄኛውም ቲንኪው አለው። ለምሳሌ አሁን ስማርት ናቸው ሁሉም ቲቪዎቻችን። ቲንክዩ ምንድን ነው? ከስልካችን ጋር ኮኔክት አድርገን በቀላሉ መጠቀም የምንችለውን ነገር የምንጠቀምበት ነው። ኦሊድ የተሻለ ነው ከዛኛው ማለት ነው፣ ግን በሳይዝ ደረጃ ይሄኛው ሰፋ ስለሚል። ይሄ ደግሞ ኦሊድ አየን ናኖ ሴል፣ ቀጥሎ ደግሞ ይሄኛው ዩኤችዲ ፎር ኬ ነው፣ 65 ኢንች ነው በሳይዝ ይሄኛው ይሄ ፎርኬ የ2025 ዩኤ የሚባል ሞዴል ነው፣ አዲስ የገባ ቲቪ ነው ይሄኛው። ብዙ ሰው ይሄኛውን ይመርጣል በዋጋም በሳይዝም አሁን መሀከለኛ ላይ ስለሆነ ያለው ይሄን ቲቪ ብዙ ሰው ይመርጠዋል። ሌላው እነዚህ ላይ ምንድነው AI voice AI ሪሞቱ፣ ሪሞት ራሱ በኤይ የሚሰራ ስለሆነ በቀላሉ ኢዚ አክሰስ ማድረግ የምንችልበት ቴክኖሎጂ በቴክኖሎጂ ዞልን የመጣው አዲስ የገባ የፎርኬ ቲቪያችን ነው። አልፋ 7 ይባላል የሚጠቀመው ፕሮሰሰር ይሄኛውም በጣም ጠንካራ የሆነ ስክሪን ነው የሚጠቀመው። ከሌላው በጣም የተሻለ ስክሪን ነው ያለው። ይህን ይመስላል። ዋጋው የዚህኛው 199 ሰዎች ጋር ያለው ተቀባይነት ምን ይመስላል? ቤተሰብ እንደ መሆኑ መጫን ሰው በጣም ነው የሚወደው። ኤልጂ ያው ተመራጭ የሚያደርገው የመጀመሪያ ምርጫው ኤልጂ ነው። ስለዚህ ኤልጂ በጣም በብዙ ሰዎች ዘንድ ተቀባይነት ያገኘ ዕቃ ስለሆነ ኤልጂ ቆንጆ ነው። ለሌሎቹም አሁን ኤልጂ እንዲገዙ ነው እኔም የምመክረው። ስለዚህ ከቲቪነቱ በተጨማሪ የምንፈልጋቸውን ነገሮች ደግሞ አክሰስ ማድረግ እንችላለን። በትክክል ይሄኛው ቤት በላው በጣም ትልቅ ነው። ይሄ በጣም ትልቅ ቲቪያችን ነው፣ ለመጀመሪያ ጊዜ የመጣ የኤልጂ መቶ ኢንች ቲቪ ነው። እስካሁን አልነበረንም ትልቅ የሚባል ሳይዝ የነበረን 86 ነበረን። ይሄኛው መቶ ኢንች ነው። እንደምታይው በጣም ትልቅ ነው ሳይዙ። ፒክቸር ኳሊቲው በመቶ ኢንች ሆኖ ራሱ በዚህ ሪዞሉሽን ማየት መቻል ራሱ በጣም አሪፍ ነገር ነው። በጣም ብዙ ዩኒክ ነገር ይኖራል ብዬ አስባለሁ። አንደኛ ሳይዝ ነው ትልቅ መሆኑ ራሱ በኳሊቲ ደረጃ፣ በዚህ ፒክቸር ኳሊቲ በዚህ ሳይዝ መምጣቱ ራሱ በጣም አሪፍ ነው እና ኪው ኤንዲ ኢቮ ነው። እስካሁን የነበረው ኪው ብቻ ነበረ፣ ይሄኛው ግን ኢቮ ነው። ኪው ኤንዲ ኢቮ ይባላል። በሳይዝ ትልቅ ነው። ዋጋው የዚህኛው አንድ ነጥብ አንድ ነው፣ ስንታልክ አንድ ነጥብ አንድ ሚሊየን ነው አንድ ነጥብ አንድ ነው ይሄኛው በደንብ እስኪ ማለት እንዲህ ለየት ያደረገው እና በዚህ ነው ያህል እንዲወደድ ያደረገው ነገር አገልግሎቱን ዲቴል ብትነግረኝ ደስ ይለኛል። ሳይዝ በጨመረ ቁጥር ሰባ አምስት ሰማንያ ስድስት እያለ በመጣ ቁጥር ዋጋቸውም ትንሽ እየተወደደ ይመጣል። ሁለተኛው ኤልጂ ናኖ ኪዌኒዲ ኢቮ ሲሆን ይሄኛው በፒክቸር ኳሊቲ ላይ በጣም ሰርተውበት ስለመጣ ፒክቸር ኳሊቲ ነው የበለጠ እንዲወደድ ያደረገው ደግሞ ማለት ነው። አክሰሳቸውስ እንዴት ነው? አክሰስ ማድረግ የምንችለው ሁሉንም አማራጭ አለው። ለምሳሌ ስማርት ነው፣ እዛው ላይ ዩቲዩብ፣ ኔትፍሊክስ ሁሉንም መጠቀም እንችላለን። ተጨማሪ ደግሞ በዋይፋይ ኮኔክት አድርገን መጠቀም የምንፈልገውን ነገር መጠቀም እንችላለን። በሶስት አማራጭ ኢንተርኔት ኮኔክት ማድረግ እንችላለን። ሆትስፖት፣ እንዲሁም ላኑ መሰካት እንችላለን። ተጨማሪ ደግሞ በዋይፋይ ኮኔክት አድርገን መጠቀም እንችላለን ማለት ነው። እንደዚህ በጣም ውድ እንዲሆን ያደረገው ምክንያት ምንድን ነው? አንደኛ ሳይዙ ነው እስካሁን፣ መቶ ኢንች ያው ሳይዝ በጨመረ ቁጥር ውድነቱም እንደዛው ነው የሚሆነው። መቶ ኢንች ስለሆነ ውድ ያደርገዋል። ሌላው ይሄኛው ሚኒ ኤልኢዲ ባክላይት ነው የሚጠቀመው። ራሱ እሱ ራሱ አዲስ ነገር ስለሆነ ነው። ተጨማሪ ደግሞ እነዚህ ቲቪዎች ላይ የሚጠቀመው ፕሮሰሰር አልፋ ኤይት ነው፣ ኤአይ ነው። ስለዚህ እሱኛውም ውድ እንዲሆን ያድርጎታል ማለት ነው። ከኛ ጋር በሚገዙ ጊዜ ምንድነው ከስተመሮች ከኛ መውሰዳቸውና አድቫንቴጁ ነፃ የማድረስ አገልግሎት አለን። ተጨማሪ ደግሞ ራሳችን ገጥመን አስተካክለን ኢንስቶል አድርገን እንሰጣለን ማለት ነው። እንዴት አክሰስ ማድረግ እንችላለን? አሁን ይህን ቴሌቪዥን ስንጠቀም ለአጠቃቀም ምቹ ነው። እንደምታየው ሪሞቷ ራሱ ከበፊት ከነበረው 225 ላይ በጣም ለአጠቃቀም ምቹ ሆኖ ነው። ኤአይ ቮይስ መስራት የሚችል ሆኖ ነው የመጣው። እንደምታዩ ደግሞ አማራጮች ብዙ አለው። እዚሁ ጋር በዋይፋይ ኮኔክት አድርገን በቀላሉ መጠቀም እንድንችል ያደርግልናል ማለት ነው። ዋይፋይ ኮኔክት እናደርጋለን። እዚሁ ላይ ዩቲዩብ፣ ኔትፍሊክስ፣ ሌላውንም ነገር መጠቀም የምንፈልገውን ነገር መጠቀም የምንችልበት ቲቪ ነው። አዲስ እንደመሆኑ መጠን ደንበኞቹም ከእናንተ ጋር ሲወስዱ አጠቃቀሙም በደንብ በደንብ አድርገን እቤት ድረስ እናደርሳለን። ተጨማሪ ደግሞ ማሳየት ያለብንን ሁሉንም ነገር ኢንስቶል አድርገን አስተካክለን ነው የምንሰጣቸው። በማንኛውም ሰዓት ደግሞ የሚያስፈልግ እገዛ በሚኖርበት ሰዓት ላይ ደውለው ማስተካከል የምንችለውን ነገር እናስተካክላለን ማለት ነው። ግን አሁን ይህ ቴሌቪዥን ሌላ ጊዜ እንደምና ፕሮግራም ነው የምናይበት አይደል? ፕሮግራም ግን ምንድን ነው? አማራጭ ነው ከቲቪ አማራጭ ደግሞ አሁን ዩቲዩብ ስለሆነ ሰው የሚከታተለው በዩቲዩብ በሌላ አማራጭ ስለሆነ የሚከታተለው ወደዚህኛው መጥቷል። ስለዚህ ስማርት ስለሆነ በዋይፋይ ኮኔክት አድርገን መጠቀም የምንፈልገውን ነገር መጠቀም እንችላለን። በተለይ ደግሞ ለትላልቅ ቤቶች ተመራጭ ነው ብዬ አስባለሁ፣ ከሚይዘውን ቦታ አንጻር። በትክክል ያ ብቻ ሳይሆን ለቤት ብቻ ሳይሆን ሚቲንግ ሩሞች ላይ፣ ሰፋፊ ቤት ውስጥ ሲኒማ ቤት ያላቸው ሰዎች ፕሮጀክተር ከመጠቀም ይሄኛውን ትልቅ ቲቪ መጠቀምም እንደ አማራጭ ደግሞ ይችላሉ ማለት ነው። ምን ያህል ጊዜ ቆያል ተብሎ ይታሰባል? አሁን እንደዚህ ተብሎ ላይፍታይም እንደ ድሮ ቲቪዎች የላቸውም። ኤልጂ ረዥም ጊዜ እንደሚቆይ ይታወቃል። ብዙ ምስክሮችም አሉት። አሁን ደግሞ በዘመናዊ መልኩ ደግሞ ረዥም ጊዜ እንደሚቆይ እናምናለን። እንደ አማራጭ ደግሞ ከመቶ ኢንች ቀጥሎ ደግሞ 86 ደግሞ አለ። 86ቱም በሳይዝ ትልቅ ነው። ቴክኖሎጂው ኪው ኤን ኢ ዲ ይባላል። ኤአይ ነው። ይሄኛውም ኤአይ ቴክኖሎጂ የተገጠመለት ነው። በብዙ አማራጭ እና ብዙ አክሰስ ማድረግ እንችላለን። እንደምታዩ በሪሞቱ እዛው ላይ ዩቲዩብ፣ ኔትፍሊክስ፣ ሌላውንም ነገር መጠቀም የምንችልበት ቴክኖሎጂ ነው ማለት ነው። ኪው ኤን ኢ ዲ ይባላል። ይሄኛው እስክሪናቸው እነዚህ ጋ በጣም ቀጭ ነው። ይሄኛው ምንድነው ኪው ሲሆን 86ቱም ኤልጂ ልዩ የሚያደርገው የሚጠቀመው ስክሪንም ነው አይፒስ ፓናል ይባላል ስክሪኑ። አሁን ደብል ስክሪን እንደዚህ ስክሪን ተብሎ ሌሎቹ ላይ እንደሚባለው ኤልጂ ውድ ስክሪን ነው የሚጠቀመው እና ጠንካራ ስክሪን ነው፣ ከሌሎቹ በጣም ጠንካራ ስክሪን ነው የሚጠቀመው። ተጨማሪ ደግሞ መቶ ሰማንያ ዲግሪ በየትኛውም አንግል ሆነን የምናየው የምስል ጥራት ተመሳሳይ ነው። አንቺ እሱ ጋር ሆነሽ የምታየው የምስል እንቅስቃሴና እኔ በዚህ ጋር ሆኝ የምስል እንቅስቃሴ ተመሳሳይ ነው ማለት ነው። ስለዚህ በኳሊቲም በምንም ኤልጂ አንደኛ አብዛኛው እንደተመለከቱት ከሆነ የኢንችን ልዩነታቸው የሚሰጡት አገልግሎት ተመሳሳይ ነው ማለት እንችላለን። ተመሳሳይ ነው፣ ግን በየጊዜው እያደገ ሲመጣ ፕሮሰሰር ላይ ለውጥ ሊኖር ይችላል፣ በሳይዝ ለውጥ ሊኖር ይችላል እንጂ የምንጠቀመው ነገር ተመሳሳይ ነው። ዋጋው ስንት ነው? ይሄ 86ቱ 740300 740300። እሺ፣ እነዚህ ደግሞ እንደ የአቅማችን አነስ ያለ መግዛት ብንፈልግ በሳይዝም። አዎ፣ አዎ እንደ አማራጭ ደግሞ ይሄ እነዚህም አሉ። ይሄ 55 ኢንች ነው። የ2255 ኢንች ኤልጂ ቲቪ ነው። ዩኤችዲ ፎርኬ ነው። ያ ማለት በፊት ከነበረው ከኤልኢዲ ይሄኛው አንድ ስቴፕ ከፍ ይላል ማለት ነው። ኤልኢዲ ሲሆን 180 ፒክስል ነበር። ፎርኬ ሲሆን ደግሞ ፎር ታይምስ የዛን የምስል ጥራት ይጨምራል። ስለዚህ ይሄኛው ፎርኬ ነው። 55 ኢንች ዋጋው 146700። ይሄኛውም ስማርትነቱ ልክ አሁን እንደነገርኩሽ ይዞ የመጣ ነው። ስማርት ቲቪ ነው። እዛው ላይ ዩቲዩብ፣ ኔትፍሊክስ፣ ሌላም ነገር መጠቀም የምንችልበት ቲቪያችን ነው። ከዚህ ሲያንስ ደግሞ ከ55ቱ 50 ኢንች አለን። የሳይዝ ልዩነት ነው እንጂ ቴክኖሎጂ ተመሳሳይ ነው። ፎርኬ ነው፣ ስማርት ነው። ይሄኛው ይሄኛው 113500። እዛ ጋር እንደምመለከተው ከሆነ አነስ ያለ ኢንች ደግሞ 80100 ብር። እሱ ደግሞ ልክ ቴክኖሎጂ ይሄ ፎርኬ ነበረ። ቀጥሎ ያለው የ43 ኢንቹ ደግሞ ኤልኢዲ ስማርት ነው፣ ፎርኬ አይደለም ግን ስማርትነቱ ስማርት ነው። እሱም ዲስካውንት ላይ ያለ ነው። አሁን 89 ሺህ ነበረ አሁን 80 ሺህ አንድ መቶ ነው ማለት ነው። ስለዚህ እናንተ ጋር ቢመጡ ከዝቅተኛ እስከ ከፍተኛ የተለያዩ ስማርት የሆኑ የቴሌቪዥን አማራጮችን ማግኘት ይችላሉ ማለት ነው። በደንብ በደንብ ሁለተኛ ማንኛውም የሆልሴል መግዛት የሚፈልግ ለድርጅት ወይ ደግሞ ከኛ ወስዶ መሸጥ የሚፈልግ ማንኛውም ነጋዴ መጥቶ እኛን ኮንታክት አድርጎ እቃዎችን መውሰድ መረከብና እሱን መሸጥ ይችላል ማለት ነው። ደንበኞች ቴሌቪዥን ሲገዙ ምን አይነት ጥንቃቄ ማድረግ አለባቸው ተብሎ ይታሰባል? አንደኛ ብዙ ጊዜ እነዚህ ቲቪዎች ምንድነው፣ እስክሪን እንዳይመታ ጥንቃቄ ማድረግ ነው። ከዛ ውጭ ደግሞ መብራት እንዳይቃጠልባቸው የተለያየ አማራጭ ወይ ስታብላይዘር ምናምን መጠቀም ይኖርባቸዋል። ከዛ ውጭ ግን ያው የምንሰጠው ዋራንቲም ስላለ ደግሞ ቢበላሽ መሰራት መጠገን ስለሚችል ኤልጂ በሶስት ብራንቾች ላይ ጥገና ማዕከሎች አሉት። ገርጂ ኤድና ሞልና ልደታ በዛ አገልግሎቱን ማግኘት ይችላሉ። ማለት መልካም ስለሰጠኝ ማብራሪያ እጅግ አርጌ አመሰግናለሁ። ግን ደግሞ በመጨረሻ አቀራ የምትለው ሀሳብ ካለ ድል ያው፣ በመጨረሻ ማለት የምፈልገው ነገር ምንድን ነው፣ ኤልጂ ትንሽ ዋጋው ውድ ቢመስልም ግን ካለው ኳሊቲ እና ከምንሰጠው ሰርቪስ ከግዢ በኋላ ከገዙ በኋላ የምንሰጠውን ሰርቪስም ስለሚያጠቃልል ኤልጂ እንዲመርጡ ላለው ተጨማሪ ደግሞ የትኛውንም ኤልጂ ምርት መግዛት የሚፈልግ ከስተመር 16 ብራንች አለው ሜትሮፖሊሲ በሜትሮፖሊሲ በ16ቱም ብራንቾች ላይ ማግኘት ይችላል ተጨማሪ ደግሞ በwww ሜትሮፖሊሲ ዶት ኮም ላይ ማዘዝ የሚፈልጉትን እቃዎች በኦንላይን ማዘዝ ይችላሉ ተጨማሪም በ8454 ላይ በመደወል ነፃ የስልክ መስመር ስላለን የመረጃውን ማግኘት ይችላሉ ማለት ነው። መልካም ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀንንልክ እኛም ስለመጣችሁ እናመሰግናለን በጣም ተመልካቾቻችን እንደተመለከታችሁት በኤልጂ ኤሌክትሮኒክስ ተገኝቼ የስማርት ቴሌቪዥኖቹን ዋጋቸውን፣ ጥራታቸውን፣ እንዲሁም ደግሞ አይነታቸውን እያስቃኟችሁ አብሬያችሁ ቆይታ አድርጌ ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ሆኑ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።